ወቅታዊ የክልላችን ሰላም ሁኔታ ምን ይመስላል? አሁን የክልል ሁኔታ በተመለከተ እንዳልኩት ክልሉን እየመራ ነው ነው አሁን እያስተዳደር ነው ነው የልማት ስራችንም እየመራን ነው። የሕግ ማስከበሩን ስራም እየመራን ነው። ማንኛውም ክልል የሚሰራውን ስራ እየሰራ ነው። ይሄ ዝም ብሎ በቀላሉ የመጣ ውጤት አይደለም። በመስዋዕትነት የመጣ ውጤት ነው። ደምና አጥንት ህይወት ተገብሮበት፣ መስዋዕትነት ተከፍሎበት የመጣ ውጤት ነው። የተፈጠረ አስቻይ ሁኔታ ነው። ስለዚህ አሁን ሂዶ ሂዶ ጉዳዩ ያለው መዋቅሩ ላይ ነው። አሁንና ያለው የፖለቲካ መዋቅርን በተመለከተ መዋቅሩ አሁን በስነልቦናው ከፍ እያለ ነው። የአሸናፊነት ስነልቦና ነው ያለው በስልጠና አቅም እየተፈጠረለት ነው። በግምገማ አቅም እየተፈጠረለት ነው። በውይይት ግንዛቤ እየተፈጠረለት ነው። ብዙ አመራር የግልጸኝነት ችግር የለበትም፣ የግንዛቤ ችግር የለበትም። መስዋዕትነትም እየከፈለ ያለ አመራር ነው። ይህም ሁሉ አቅም በመፍጠር ፍላጎታችን፣ እቅዳችን ያስቀመጥነውን ግብ ለማሳካት ትልቅ አቅም እየሆነ ነው። አሁን በጣም ይሄ መልካም የሚባል ነው። በፈተና የተፈጠረ መዋቅር ከተፈጠረ ለቀጣይ ተልዕኮዎቻችንም ቢሆን ትልቅ አቅም የሆነ የፖለቲካ መዋቅር ለመፍጠር እድል እናገኛለን ማለት ነው። ቀደም ሲል ሲያነሱልኝ የአማራ ክልል ፌዴራል መንግስት፣ ወደ ክልሉ ጣልቃ እንዲገባ ጥያቄ ያነሳበት አንደኛው ምክንያት መዋቅሩ ችግር ውስጥ ስለገባ ነበር። ከነዚህ መካከል ደግሞ አንደኛው የጸጥታ መዋቅሩ መሆኑ ይታወቃል። እና አሁን ላይ የጸጥታ መዋቅሩን በማጠናከር ረገድ ራሱን ችሎ ችግሮችን ሊፈታ የሚችል የጸጥታ መዋቅር በመፍጠር ረገድ እየተሰሩ ያሉ ስራዎች ምን ያህል ውጤታማ ናቸው? የጸጥታ መዋቅሩን በተመለከተ ራሱን ችሎ የሚዋጋ የአካባቢ የጸጥታ መዋቅር እየፈጠሩ ነው። ዛሬ የኛ ሰላም አስከባሪዎችና ሚኒሻዎች ፍጥጥ ብለው ጥላትን መምታት ይችላሉ። በብዙ አካባቢ ያሉት በቁጥር ጥቂቱ ነው፣ ግን ስነ ልቦናቸው ያደገ እንሞትና የአማራን ህዝብ መብትና ጥቅም ማረጋገጥ አለብን የሚል መስዋዕትነት እየከፈሉ ያሉ የጸጥታ መዋቅሮች አሉ። በቃ ብዙ ነገር ሆነው የተፈጠሩ የጸጥታ መዋቅሮች አሉ ህዝብና ክልሉን በማስቀደም ሀገርን በማስቀደም ጽንፈኛው ያን ያህል ሀራስመንት እየፈጠረባቸው እንዳያርሱ እንዳያመርቱ ከልክሏቸው፣ በቤተሰቦቻቸው ላይ ተጽዕኖ እየፈጠረባቸው በራሳቸው ላይ ተጽዕኖ እየፈጠረባቸው ነገር ግን ያን ተቋቁመው ነፃ እያወጡን ያሉ የክልል መዋቅሮች አሉ። ስለዚህ መከላከል የሚችል ጠላትን ጽንፈኛውን መምታት የሚችል ማጥቃት የሚችል ማባረር የሚችል የጸጥታ መዋቅር እየተፈጠረ ነው። ፖሊሶቻችን አሁን እንደዛ ማድረግ ጀምረዋል። አሁን አድማ መከላከል ያን ነው የሚያደርግ። ወደኋላ ኋላ መሸሽ የለም፣ ወደፊት ነው የሚሄደው። ሶ ለመከላከያ ትልቅ አቅም ኃይል እየፈጠርን ነው። ይህን ጽንፈኛውን ብቻም ሳይሆን ከዚህ በላይ ነገ ሌላ ጥላት ሲመጣ መምታት የሚችል ኃይል እየፈጠርን ነው ያለ እንደገና የማደራጀት እንደገና የማሰልጠን የማወያየት የማብቃት የመገንባት ስራ ተሰርቶ እዚህ ደረጃ እያደረሰን ነው። ምልክቱ ጥሩ ነው። ተስፋው ጥሩ ነው። ከዚህ በላይ ወደፊት መቀጠል ነው የሚሻለው እና እዚህ ማድረስ ችለናል እሚለውን ለማሳየት ፈልጌ ነው። ሰላምን ለማጽናት የህዝብ ተሳትፎ እጅግ አስፈላጊ ነው እና ህዝብ ያለ ሰላም፣ ሰላም ያለ ህዝብ ደግሞ ሊረጋገጥ ስለማይችል ህዝብን ያሳተፈ የሰላም ሁኔታ በመፍጠር ረገድ የፓርቲያቸው ስራ ምን ደረጃ ላይ ነው የሚገኘው? አሁናዊ የህዝቡ አቋም ፍላጎቱ ሰላም ብቻ ነው፣ ፍላጎቱ ልማት ብቻ ነው፣ ፍላጎቱ ደህንነቱ እንዲጠበቅለት ብቻ ነው፣ ፍላጎቱ ከመንግስት ጎን መሆን ነው። በድርጊት የሚገለጽ ምልክት አለ። ይሄ ለምንድን ነው የሆነው? አንዱ በተደጋጋሚ አግኝተነዋል አዋይተነዋል። እውነቱን ነግረነዋል። በማስረጃ አሳይተነዋል። በሌላ ጫፍ ጽንፈኛው ያላደረገው ነገር የለም። ደብድቦታል፣ ገድሎታል፣ ቀምቶታል፣ ዘርፎታል፣ አንገላቶታል። ይሄ ሁሉ ስላለ ህዝቡን እዚህ በላይ የመጠቀም ያለመጠቀም ጉዳይ የኛ ነው እንጂ ህዝቡም አሁን እንደ ህዝብ ፍላጎቱ አሁን ምነው ጉዳይ ነው። ይሄ ነው እውነታው ማለት ነው። ስለዚህ ጽንፈኛውን አጋልጦታል። በቃ ጽንፈኛውን አይፈልግም። ለምን ጽንፈኛው ለራሱ ጥቅም እንደሆነ አረጋግቷል። ጽንፈኛው ከህዝቡ ብር ይሰበስብና በየመንገዱ ብር ይዘርፍና ያጠራቅምና ሐዋሳ ወይ አዲስ አበባ ወይ ሌሎች ከተሞች ነው ቦታ እየገዛ ያለ በሌላ ሰው ስም ባህር ዳር ነው ቦታ እየገዛ ያለ። ስለዚህ ጽንፈኛው ትግሉ አላማው ለአማራ ህዝብ ሳይሆን ለራሱ ነው፣ ወይም በአጭር ጊዜ ያለውን የግል ፍላጎት ለማርካት ነው። ይሄ ነው ዝም ብሎ መደንፋት ነው። ዝም ብሎ መጮህ ነው። ይህን ያህል ዋጋም የተከፈለው ትክክለኛ ባልሆነ ዓላማ ነው። እውነተኛ መንገድም አልነበረም፣ ትክክልም አልነበረም። ይህን ህዝብ አውቋል፣ ተረድቷል። እና ህዝቡ የህዝቡ ፍላጎት እሱ ነው። በቃ ከዚህ በኋላ አገልግሎት ነው የሚፈልገው፣ ልማት ነው የሚፈልገው፣ ሰላም ነው የሚፈልገው። ጽንፈኛው እጅ እንዲሰጥለት ነው የሚፈልገው፣ እንዲማር ነው የሚፈልገው ጽንፈኛው እንዲጠፋ ነው የሚፈልገው። በቃ ተወኛ አልፈልግም እያለው ነው። የፓርቲውና የመንግስትን ጉዳይ እንተው እንተውና ጽንፈኛው እኮ ቶታሊ ማህበራዊ ልማት ላይ ያደረሰው ኪሳራ በአደባባይ ነው፣ በይፋ ነው። በቃ የሀገር ኢኮኖሚ መገለጫ የሚሆነው ትውልድ ላይ ስትሰራ ነው። ተማሪዎች ላይ፣ ህጻናት ላይ ስትሰራ ነው። ትምህርት ተቋሙ ላይ ስትሰራ ነው። ይሄን ነው ቶታሊ እያበላሻ ያለ ትምህርት ቤቶችን እያፈረሰ እያቃጠለ ህፃናትን ሀራስመንት እየፈጠረ እየደበደበ መምህራንን በአደባባይ እየገደለ እንዴ! ትውልድን እያመከነ ይሄ ታዲያ ይሄ ጽንፈኛ ዓላማ አለው ይባላል እንዴ? አማራ ክልል ላይ ልክ ነው፣ በኃይል በህዝቡ ፈቃደኝነት በጸጥታ መዋቅሩ መስዋዕትነት ብዙ ትምህርት ቤቶች ኦን ናቸው፣ ክፍት ናቸው። መማር ማስተማሩም እንደቀጠለ ነው። መማር ማስተማር የቆመበት አካባቢ እኮ ምክንያቱ ጽንፈኛው ነው። እንዴት መምህራን ይገደላል? እንዴት መምህራን ይደበደባሉ? እንዴት ተማሪዎች ትምህርት ቤት አትዱ ይባላሉ? እንዴት የትምህርት መሰረተ ልማት እንዲቆም ይደረጋል? እንዴት የተማሪዎች ወይም የትምህርት መገለጫ የሆነው እንዴት መጽሐፍት ይቃጠላል እንዴት የትምህርት ቤት ግብአት ይቃጠላል ነውር እኮ ነው ታዲያ ይሄ ዓላማ አለው ይባላል የለውም በፍጹም ጤና ተቋማት ላይ እያደረሰ ያለው ይታወቃል መድኃኒት ዝርፊያ የጤና ተቋም ጤና አገልግሎት የሚሰጥበት ስርቆት ማበላሸት በጣም ነውር እኮ ነው እነዚህ ተቋማት እኮ የሚጠቅሙት ህዝቡን ነው ለምን የህዝብ ጥላት ይሆናል እና ዓላማ የለውም ነው። መሰረተ ልማትን ስንመለከት አማራ ክልል ላይ እኮ የተጀመሩ ብዙ መሰረተ ልማቶች አሉ። እነሱ እኮ እንዳይቀጥሉ ተደርጓል። ወይም በአዲስ የምንሰራቸው የእቅድ አካል አድርገን ያስቀመጥናቸው አሉ። መሰረተ ልማቶች የመስኖ መሰረተ ልማት፣ የመንገድ መሰረተ ልማት እንዴ የድልድይ መሰረተ ልማት፣ የተቋማት መሰረተ ልማት እዚህ ላይ እየደረሰው ተጽኖ እኮ ተጽኖ ያለ መኪና እየተካጠለ እየታገተ ሙያተኛ እየተገደለ እየታገተ ይህን የሚከታተል ይህን የሚደግፍ መሐንዲስ እንዲህ ያለ ትግል አለ እንዴ እንዴት አርሶ አደር ማዳበሪያ አትጠቀም የሚል ጽንፈኛ ይፈጠራል በአማራ ክልል ላይ በባለፈው አመት ያን ያህል ኢሚሊየን በሀገር ደረጃ የመጀመሪያ የማዳበሪያ ስርጭት አድርገናል መከላከያ መስዋዕትነት እየከፈለ እኮ ነው ወዳጅ የኛ የጸጥታ መዋቅር እየሞቱ እየቆሰሉ ነው። ማዳበሪያ ያደረስ ነው። ማዳበሪያን አትጠቀሙ ማለት፣ ማዳበሪያን አግቶ መሸጥ፣ ማዳበሪያ የያዘውን መኪና አግቶ ብር መቀበል፣ ማዳበሪያን የሚያመላልሰውን መኪና ማቃጠል፣ በጥይት መምታት፣ ይህ ነው እንዲህ አላማ? በፍጹም አይደለም እንዴ ወጣቶች ስራ እድል ይፈጠርላቸዋል። እነዚህ ልማቶች ሲኖሩ ነው ለወጣቱ ስራ እድል የሚፈጠርለት እኮ በወጣቱ ላይ ነው እኮ እየመጣ ያለ ጽንፈኛ መኪና እያስቆሙ ህዝብን ብራንጣ ማለት መኪና እያስቆሙ ህዝብ ማንገላታት። ሞባይልን ሳይገብር የሚያልፍ መንገደኛል እንዴ የነበር ምን የማያውቅ ዜጋ እየተደበደበ በሽተኞች እኮ በመንገድ እየሞቱ ነው። መኪና ስለሚቆም አምቡላንስ ይቆማሉ ትራንስፖርት ይቆማል። እንደዛ ነው እኮ ሲደረግ ነበር። ስለዚህ ጽንፈኛው ዓላማ የለውም የምንለው ይሄ ነው እ ሹፌር እኮ ሹፌር እኮ የመንግስት መዋቅር ብቻ አይደለም የሚያመላልሰው፣ ህዝብን ነው የሚያመላልሰው፣ ማዳበሪያ ነው የሚያመላልሰው፣ ነዳጅ ነው የሚያመላልሰው፣ ስንዴና በቆሎ ሰሊጥ ነው የሚያመላልሰው። እንዴት ሹፌር ይደበደባል። እንዴት ሹፌር ይገደላል? እንዴት ሹፌር ይታገታል? እና ለምን ሹፌር ላይ የሁሉ ግፍና በደር ይደርሳል ሹፌሮች ላይ ይሄ ማለት ምን ማለት ነው? ይሄ የኛ ባህል መገለጫ ነው። የአማራ ህዝብ የሴት መገለጫ ነው። የንግዱ ማህበረሰብ እኮ አንዳንዱ እኮ ሸሽቷል እኮ ሸሽቷል። አሁን መልካም ነገር ተፈጥሮለት እኮ አልመለስም ይላል። ስልኩ የድርጅቱ የድርጅቱ መዳረሻ ተፈልጎ ወይም የሱ ስልክ ተፈልጎ ይህን ያህል ብር አስገባ ተብሎ እኮ ነው ሀራስመንት እየተፈጠረበት ያለ እየተጨናነቀ ያለ ይሄ ነጋዴ ድርጅት አለው ካልከፈለ ድርጅቱ ይቃጠልብሃል ተብሎ ይስፈራራል። ቤተሰብ አለው ካልከፈለ ቤተሰብ ይታገትብሃል ተብሏል። እስከ ሁለተኛ እስከ ሶስተኛ ትውልዱ ጭምር ማለት ነው። ስለዚህ የሚሰሩ ስራዎች እውነተኛ አላማ ያለው አይደለም። የህዝብን ጥያቄ የሚመልስም አይደለም። የህዝብ ጥያቄ የሚመለሰው ወዳጀ የዲሞክራሲ ጥያቄን በመመለስ ነው። የዲሞክራሲ ጥያቄን ደግሞ ብልጽግና መልሳለሁ ብሏል። በንግግር በውይይት በድርድር ነው የሚመለሰው እንጂ ሁልጊዜ በጦርነት ሁልጊዜ በግጭት አይሆንም። እንደዛ እና ጽንፈኛው ይሄን ነው እየሰራ ያለ። ይህን የምናገረው ምንድን ነው፣ ህዝቡ በጽንፈኛው ላይ አቋም ይዟል። መሮታል፣ አልፈልግም ብሏል አንዳንዶቹ ብዙ እኮ የገባ እጅ እየሰጠ በታድሶ እያለፈ የህዝብ አካል የመንግስት አካል እየሆነ ነው። እሱ ነው ፍላጎታችን። ነገም ከነገባል ልዩ እንክብካቤ እያደረግን ማለት ነው፣ ምንም ጉዳት ሳይደርስባቸው። እንደዛ ነው መደረግ ያለበት። በከተማ ያሉ ሴሎችንም ወደ አንድ ማዕከል ወስደን መክረን ዘክረን አሰልጥነን፣ እኔ የመለስ ናቸው እነዚህ። አሁን ከህዝቡ ጋር እየሰሩ ነው፣ መልካም ነገር። እጅ አንሰጥም አንደራደርም አንወያይ የሚሉት ሰዎች የግል ፍላጎታቸው የሚቀርባቸው ዓላማ የሌላቸው በጣም በከረረ መልኩ በበዛ መልኩ ህዝብን የበደሉ ስለሆኑ ብዙ ብዙ ሰው የገደሉ ደም የተጋቡ ስላሉ ነው ብዙ በደል ያደረሱ በህዝቡ ስላሉ ነው ነገ እኮ ሆ ብሎ ራሱ ይውጠዋል ህዝቡ ጽንፈኛው ራሱ እንደዛ ነው እኮ ምልክቱ መከላከያና የሆነ ከጸጥታ መዋቅር ሳይደርስለት፣ ሆ ብሎ እኮ እያባረር ነው ጽንፈኛውን። አንዳንድ አካባቢ እሱ እኮ ይቀጥላል። አሁን በአጭር ጊዜ እሱ እንደዛ ይሆናል በእርግጠኝነት ማለት ነው። ይህ ለምንድን ነው የሆነው? ጽንፈኛው የያዘው ዓላማ ትክክል አለመሆኑ ስለተረዳ ነው አንዱ። በሌላ በኩል ጽንፈኛው ያደረስበት ግፍ ተጨባጭ እውነተኛ የሚታይ መሆኑን በተግባር ስላረጋገጠ ነው። ሶስተኛ መንግስት እና ፓርቲው ስለ እውነት ብሎ በማሳያ ብዙ ውይይት ስለተፈጠረ ነው። ለህዝቡ ብዙ መረጃ ስለተነገረው ነው። የሁሉ ሲደመር የህዝቡ አቋም አሁን በምን ደረጃ ነው? ፔረት ይሄ ነው። ህዝቡ አገልግሎት ይፈልጋል። አሁን ለህዝቡ ንጹህ አገልግሎት መስጠት ነው። ከሙስና የጸዳ ከስርቆት ከዝርፊያ የጸዳ አገልግሎት ነው ማግኘት የሚፈልገው ህዝቡ ኤክስ ከሚባል አንድ ከተማ አስተዳደር ጥሩ አገልግሎት ይሰጣል፣ የሆነ ቦታ ደግሞ አገልግሎት አይሰጥም፣ ይልቁንም ይንገላታል። ስለዚህ ሰርቪስ፣ ህዝቡ ሰርቪስ ይፈልጋል። መንግስት ሰራተኛው ደግሞ ሲቪል ሰርቫንቱ ሰርቪስ ይስጥ። ሙያዊ ኃላፊነት አለ፣ ሙያዊ ግዴታ አለ። እሱ ማክበር ነው እንጂ ይህ ዓላማ አይጠቅምም እንጂ በባለፈው አሰስ ሲደረግ ከጽንፈኛው ጋር የሚሰሩ አብረው ጫካ የወረዱ ጥቂት በቁጥር አሉ። ምሕረት ተደርጎላቸው እጅ ሰጡ ስራቸውን እየሰሩ አሉ። በጣም በቁጥር የቀሩ አሉ። እነሱም እንዲገቡ በታድሶ አልፈው ተምረው ህዝብን እንዲያገለግሉ ነው የሚፈለገው። በአማራ ክልል እንግዲህ በቀጣይ የሚያስፈልጉ በርካታ ስራዎች ይኖራሉ። ሰላምን ማጽናት አንደኛው ነው። ከዛም ጎን ለጎን ደግሞ የልማት ስራዎች ያስፈልጋሉና በቀጣይ ፓርቲያችሁ ምን ጉዳዮች ላይ ትኩረት ያደርጋል? ከዚህ በኋላ ያለው ጉዳይ ደግሞ ክሪቲካል ነው። ለምሳሌ ዓመት ከስምንት ወር ተደራጅቶ የሰራ የፖለቲካ መዋቅር እና የጸጥታ መዋቅር አለ። እዚህ ደርሰናል። በዚህ መዋቅር፣ በዚህ የጸጥታ መዋቅር እዚህ ደርሰናል። በዚህ የፖለቲካ መዋቅር እዚህ ደርሰናል። ስለዚህ ሪፎርሙን አጠናክረን እንቀጥላለን ማለት ነው። እዚህ ላይ ነው የሚሰራው። ሪፎርም አሁን ጀምረናል። ጸጥታ መዋቅር ላይ ጀምረናል። ሪፎርም ይሄ በፓርቲ አሰራር በመንግስት አሰራርን የጀመር ነው። ይሄ ለውጥ የግለሰብ ጉዳይ አይደለም። ጊዜው ለውጥ ፈልጓል። ከዚህ የበለጠ ለመመራት የፈለገ ህዝብ አለ፣ ለመመራት የፈለገ መዋቅር አለ። ሶ የአመራር ለውጥ ለማድረግ ጊዜው ደርሷል። አሁንም በድጋሚ የሚያስገድድ ብዙ ነገር አለ። ብዙ መልካም ነገር ሰርቶ ብዙ መስዋዕትነት ከፍሎ ብዙ አስቻይ ሁኔታ ፈጥሮ እዚህ ያደረሰን መዋቅር አለ። በቃ ይህን እናመሰግናለን። ደግሞ ለውጥ ያስፈልጋል። ፀጥታ መዋቅሩ ላይ ማደራጀት ስንፈልግ ስንጀምር ልምዶ የሚጫጫው ሰው ልምዶ የሚጮሁ እከሌ ገፊ እከሌ ተገፊ እንደዛ የሚባል ነገር የለም። ሁለት ነገር በደንብ አስተውሎ ማየት አስፈላጊ ነው። ይሄ ትግል የሚጠቅመው ለህዝብ ነው። ይሄ ትግል ይሄ መንግስት የያዘው ትግል መዋቅሩ የጀመረው ትግል የሚጠቅመው ለህዝቡ ነው። የሚጠቅመው ለራሱ ለመዋቅሩ ነው፣ ለሚመራው አካል ነው የሚጠቅመው። አመራር ስናወጣና ስናወርድ ለምን የሚከፋው አካል ይፈጠራል? ለምን የሚደሰት አካል ይፈጠራል? ነውር ነው ይሄ ይሄ የራስ አሰራራል። ይህን አጠናክረን እንቀጥላለን። በአጭር ጊዜ ከክልል ጀምሮ እስከ ወረዳ ድረስ ያለውን የጸጥታ መዋቅር እናደራጃለን። ስለዚህ በዚህ ላይ የሚንጫጭ አክቲቪስት አይመለከተውም። ሀሳብ ማንኛውም አካል ሀሳብ ማመንጨት ይችላል። መምከር ይችላል። የሚጠቅም ግብሀት መስጠት ይችላል። ከዛ ውጭ ያለው ትርፍ ነገር ደግሞ በፍጹም አይጠቅምም። አንዱን ሰይጣን አንዱን መልአክ አድርጎ መሳሉም አይጠቅምም። ማንኛውም ሰው የሚመራው በአላማ ነው፣ የሚመራው በአመራር ነው፣ በፓርቲ ማንነት ነው፣ በመንግስት አደረጃጀትና አሰራር ነው። ማናችንም ማክበር ያለብን ይህንን ነው። ሌላው አካልም ማክበር ያለበት ይህንን ነው። ከዛውጭ እንደዚህ መጮህ ማጫጫህ አይጠቅምም። ጀመርን እንጂ መች ጨረሱ። በብዙ ነገር የሰው ኃይል ስምሪትን በተመለከተ የሚመለከተው ተቋም ብልጽግና ነው። የሚያቀርበው ብልጽግና ነው። አሰራሩ እንዲጠበቅ የሚያደርገው ብልጽግና ነው። ሌላው መንግስት መዋቅር አጋዥ ነው። ይሄ ነው። ስለዚህ በክልል በዞን በወረዳ በከተማ እስከ ቀበሌ ድረስ ከዚህ በኋላ የሆነ የሚያስፈልግ ነገር ስላለ የጸጥታ መዋቅሩን በዚህ ደረጃ እናደራጃለን። ስናደራጅ ደግሞ ማንም ጣልቃ አይገባብንም። የፖለቲካ መዋቅሩንም እናደራጃለን። በቃ አመራሩ ታች ወርዶ ይሰራል። ቀበሌ ላይ ወርዶ፣ ወረዳ ላይ ወርዶ ይሰራል። ከተማ ላይ ወርዶ፣ ዞን ላይ ወርዶ ይሰራል። አመራሮቻችን እኮ ብዙ ሙተውብናል። በነገራችን ላይ በእነሱ ደምና አጥንት ነው ይሄ አስቻ ሁኔታ የተፈጠረው። እንዴ እየሞቱ ሰላም ፈጥረው ልናል አይደል እየቆሰሉ ሰላም ፈጥረው ልናል ቤተሰባቸው እየተበተነባቸው መስዋዕትነት ከፍለዋል ሰላም ፈጥረው ልናል ልክ እንደ ጸጥታ መዋቅሩ የፖለቲካ መዋቅሩ ማለት ነው አሁን ብዙ ታታሪዎች አሉ ብዙ ጎበዞች አሉ ብዙ ጀግኖች አሉ በቃ እነሱ እናደንቃለን እንደግፋለን እዛው ላይ እናስቀጥላለን ሌላ ስምሪትም እንሰጣለን በዚህ ማዕቀፍ ውስጥ ነው። ግን ደግሞ ብዙ የሥነ ምግባር ችግር ያለበት አለ። ይሄ ችግር ተፈጥሮ ይሄ ትልቅ አጀንዳ ኑሮ የሚሰርቅ አለ፣ የሚዘርፍ አለ፣ የሚዋሽ አለ፣ ከጠላት ጋር አብሮ የሚሰራ አለ፣ መረጃ የሚያወጣ አለ። ይህን ደግሞ ማጽዳት እና ቅርጽ ማስያዝ ደግሞ የግድ ይላል። ማለት ያለምንም ያለ ምንም ይውንታ ማለት ነው፣ ያለ ምንም መደራደር። ሁሉም አካል በሥነ ልቦና ራሱ ነው ማዘጋጀት ያለበት። አደገኛው ነገር ስናደራጅ እዶ ጎጥ ይገባል። እንደምናደራጅ ሲያውቅ ዶ ጎጥ ውስጥ ይቀራቀራል። አሁን የሀገር ትልቅ አጀንዳ አለበት። ዝቅ ሲል አማራ ክልል ትልቅ አጀንዳ አለበት። ቢያንስ አንድ ሁነን እነዚህን አጀንዳዎች ለምን አናከብርም? አንድ ሁነን የሕዝብን ፍላጎት ለምን አናሟላም? የሕዝብን መብትና ጥቅም ለምን አናስከብርም? ለህዝብ መሞት እኮ መታደል ነው። መስዋዕትነት መክፈልም መታደል ነው ጽድቅም ነው። በነገራችን ላይ የፍትህ ሪፎርም ተጠናክሮ ይቀጥላል። የሲቪል ሰርቪስ ሪፎርም ተጠናክሮ ይቀጥላል። የአመራር ሪፎርም ተጠናክሮ ይቀጥላል። መዋቅሩን የማጥበብና የማስፋት ስራ ተጠናክሮ ይቀጥላል። ይሄ ደግሞ በአሰራር ተግባራዊ ይደረጋል። በመመሪያ በመንግስት አሰራር የሚመለሰው በመንግስት አሰራር፣ በፓርቲ አሰራርና መርህ የሚመለሰው በዚህ ደረጃ ይሄዳል በጋራ የሚሰራው በጋራ ይሰራል አማራ ክልል በቃ እውነት ለመናገር በቃ ሰላም ይፈልጋል በቃ አሁን ሰላም ይፈልጋል አስቸው ሁኔታ ተፈጥሯል ከዚህ በላይ የጸጥታ መዋቅሩን ማደራጀት ከዚህ በላይ ማጠናከር መገንባት ህግ የማስከበሩን ስራ አጠናክሮ ማስቀጠል ያለ ምንም ምረሽ ማለት ነው ህግ ማስከበር ማለት ምን ማለት ነው በአንድ በኩል በሰላም የሚገባውን በሰላም መቀበል፣ በውይይት የሚያምነውን ውይይቱን ማክበር፣ በድርድር የሚያምነውን መዋየት መነጋገር፣ እሱን እምቢ ብሎ ኃይል ብቻ ነው እፈልጋለሁ የሚለውን ደግሞ በኃይል ህግ ማስከበር የግድ ነው የሚለው። ምክንያቱም የአማራ ህዝብ ፍላጎት ሰላም ነው። የአማራን ህዝብ ሰላምና ደህንነት የማስጠበቅ ግዴታ ኃላፊነት ያለበትን መንግስት ነው። ስለዚህ መንግስት ይሄን ያደርጋል። ህዝቡ መብቱ እንዲከበርለት ይፈልጋል። የዲሞክራሲያዊ መብቱ የሰብዓዊ መብቱ እንዲከበርለት ይፈልጋል። ነጻነት ይፈልጋል። ነጻ እንቅስቃሴ ማድረግ ይፈልጋል። ጥያቄውን በሰላም በዲሞክራሲ አግባብ ማቅረብ ይፈልጋል። ይህ እንዲከበርለት ይፈልጋል። ይሄ ነገር ምህዳሩ እንዲሰፋ ይህ ነገር እንዲጠናከር አቅም እንዲሆን የማድረግ ስራ ይሰራል ማለት ነው። ይህን ለማድረግ የመዋቅሩ ሚና ከፍተኛ ነው። በቃ የፖለቲካ መዋቅሩ ሚና ከፍተኛ ነው፣ የመንግስት መዋቅሩ ሚና ከፍተኛ ነው፣ የፀጥታ መዋቅሩ ሚና ከፍተኛ ነው። ሌላው የመልካም አስተዳደር ችግር እንዲፈታለት ይፈልጋል፣ ልማት እንዲረጋገጥለት ይፈልጋል። ማህበራዊ ልማት ላይ የገጠመን ስብራት በፍጥነት ማስተካከል ይፈልጋል። የመማር ማስተማሩ በአንድ በኩል አሁን ያልተቋጨው እንዲቋጭ ምቹ የመማር ማስተማር ሁኔታ እንዲፈጠር ይፈልጋል። በሌላ በኩል ለሚቀጥለው በጀት ዓመት ልዩ ዝግጅት ያስፈልጋል። መሰረተ ልማት ማሟላት ያስፈልጋል። መምህራንን፣ ሱፐርቫይዘርን ማዘጋጀት ያስፈልጋል። ተማሪዎችን ማዘጋጀት ያስፈልጋል። ግ የዜጎች ደህንነት እንዲጠበቅ ይፈልጋል። መሰረተ ልማቶች የተጀመሩት እንዲጠናቀቁ ይፈልጋል። በአዲስ የታቀዱት እንዲሰሩ ይፈልጋል ማለት ነው። እሶ፣ ሚዲያ ላይ በሰፊው ስራ መስራት ያስፈልጋል። ፖስት ትሩዝ በጣም ድረ እውነት በጣም አስቸጋሪ ነው እና ስለዚህ እውነትን ማስረዳት የሚችል የሚዲያ ተቋም ያስፈልጋል። ተልተሎ ለኢትዮጵያ ሕዝብ መረጃ የሚሰጥ የሚዲያ አካል ያስፈልጋል። እውነተኛ መረጃን፣ ትክክለኛ መረጃን የሚሰጥ ተቋም ያስፈልጋል። ስለዚህ በቀጣይ ኦፕሬሽኑንም አጠናክሮ ማስቀጠል፣ የህዝብ ግንኙነትና አጠቃላይ የአቅም ግንባታን አጠናክሮ ማስቀጠል፣ የኦፕሬሽን ስራው አጠናክሮ ማስቀጠል፣ የልማት ስራውን አጠናክሮ ማስቀጠል። ይህን የምናደርገው ቀበሌ ላይ ነው። በቃ ቀበሌ ላይ መንግስት በጀመርነው አግባብ መንግስት መሆን አለበት። ቀበሌ ላይ አደረጃጀታችንን እናጠናክራለን። ቀበሌ ላይ የመንግስት ስርዓት እንዘረጋለን፣ የፓርቲ ስርዓት እንዘረጋለን። ህዝብን አቅም እናረጋለን፣ ህዝብን አቅም እናረጋለን ቀበሌ ላይ ነው ልዩ ትኩረታችን። ይህ መከራና ስቃይ እንዲራዘም የሚሰራውን ቡድን ደግሞ በአደባባይ እናጋልጣለን። ከወያኔ ጋር ቲፒኤልኤፍ ጋር የሚሰራ ካለ ከሆነ ሀገር ጽንፈኛ ጋር የሚሰራ ካለ አለ ጽንፈኛው፣ እናጋልጣለን። ከጽንፈኛው በመለስ የሚሰራና የሚያስተባብር ካለ እናጋልጣለን። ሶ ከህዝባችን ጋር በጋራ እንሰራለን። ህዝብ ሆ ብሎ የራሱን ደህንነት መጠበቅ አለበት። ሆ ብሎ ልማትን ማስከበር አለበት። ሆ ብሎ የራሱን መብትና ጥቅም ማስከበር አለበት። ህዝብን እንደ ትልቅ አቅም አድርገን እንወስዳለን። በተለይ በህዝብ ዘንድ እየገጠሙን ያሉን የመልካም መሰረት ችግሮች እየለየን የእቅድ አካል እያደረግን እንፈታለን። ሌብነትን፣ ስርቆትን፣ ዝርፊያን እናስቆማለን። ተጠያቂነትን እናረጋግጣለን። ስለዚህ አጠቃላይ ሪፎርም የሚመራበት እቅድ አለ። እሱን እቅድ እየተከታተልን እንሰራለን። እንደ ሀገር እንደ ክልል፣ የ5 ዓመት አቅድ አቅደናል። የ5 ዓመት እቅድ አቅደናል። የ8 ዓመት እቅድ አቅደናል። ስትራቴጂክ እቅድ ይ የልማት እቅድ፣ የፓርቲ እቅድ፣ ሚዲያው የሚመራበት እቅድ፣ አጠቃላይ ሪፎርሞች የሚመሩበት እቅድ፣ ይህን እናከብራለን። ስለዚህ ቅብብሎሹን መልካም እናደርጋለን ማለት ነው እና በጥቅሉ በዛ ደረጃ ነው መሄድ የፈለግነው። አመሰግናለሁ።